ከ15 ቀናት በላይ በአንድ አይነት አዙሪት ውስጥ የነበረው የኢትዮጵያ ንግድ ባንክ ዕለታዊ የምንዛሬ ዋጋ ተመን በዛሬው ዕለት ዶላርን ጨምሮ የተለያዩ የዓለም ገንዘቦች ላይ ጭማሪ አድርጓል። በዚህም አንድ የአሜሪካ ዶላር እስከ 163 ብር በኢትዮጵያ ንግድ ባንክ ይፋ ሆነዋል። በተመሳሳይ መልኩ በዛሬው ዕለት የጥቁር ገበያ ሐዋላ ጨምረዋል ወይስ ቀንሷል? አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ሰላም ጤና ይስጥልን። ክብራትና ክብራን አርማች ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከእኛ ጋር ሁሉ ሰላም ነው። ዛሬ ሕዳር 4 2018 ዕለታዊ ወቅታዊ የምንዛሬ ዋጋ ዝርዝርና የዋጋ ተመንን ስንመለከት በዛሬው ዕለት እንግዲህ የኢትዮጵያ ንግድ ባንክ ለ15 ቀናት ያክል ምንም አይነት ጭማሪ ያላደረገ ቢሆንም በዛሬው ዕለት እንግዲህ ዶላርን ጨምሮ የተለያዩ የዓለም ሀገራት ገንዘቦች ላይ ጭማሪ አድርጓል ምን ያክል ጨምሯል የሚሉትን በጥቁር ገበያ የአስራ ስምንት ሀገራትን እንዲሁም በኢትዮጵያ ንግድ ባንክ የስምንት ሀገራትን መረጃ ይዘንላችሁ ቀርበናል ሁላችሁም ቪዲዮውን ላይክ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ እንግዲህ ክብራን ተመልካቾቼ በትላንትናው ዕለት የኢትዮጵያ ብሔራዊ ባንክ አንድ አዲስ መግለጫ ማውጣቱን መረጃ ወደ እናንተ አድረሻለሁ። ይህም እንግዲህ ከጥቁር ገበያ ሐዋላ ጋር ለመላቀቅ በህጋዊ መንገድ እንግዲህ ሐዋላ የምትልኩበትን አዲስ አሰራር ይፋ ማድረጉ ነው የተገለጸው። ብሔራዊ ባንክ እንግዲህ በተለያዩ የዓለም ሀገራት ሆናቸው ገንዘብን በህጋዊ መልክ ልክ እንደ ሐዋላ የምትልኩበትን አሰራር ይፋ አድርጓል። ያላያችሁ ካላችሁ በትናንትናው መረጃ ላይ መለስ ብላችሁ መመልከት የምትችሉ ይሆናል። በዛሬው ዕለት እንግዲህ አንድ የአሜሪካ ዶላርን የኢትዮጵያ ንግድ ባንክ ዕለታዊ ምንዛሬ ዋጋ ተመን ጭማሪ አድርጎ 150 ብር 52 ሳንቲም ገዝቶ 153 ብር 53 ሳንቲም እየሸጠ ይገኛል። ከዚህም ጋር ተያይዞ እንግዲህ ከተለያዩ የዓለም ሀገራት ሆናችሁ በኢትዮጵያ ንግድ ባንክ ስትልቁ ጭማሪው እንደተጠበቀ ሆኖ አንድ የአሜሪካ ዶላር 163 ብር የምንዛሬ ዋጋ ተመን ትቀበላላቸው ማለት ነው። በተመሳሳይ መልኩ በጥቁር ገበያ በዛሬው ዕለት አንድ የአሜሪካ ዶላር 178 ብር ከ10 ሳንቲም ሲመነዘር 100 የአሜሪካ ዶላር 17810 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩሮ ነው። ዩሮ በኢትዮጵያ ንግድ ባንክ ጭማሪ ተደርጎበታል። በዚህም አንድ ዩሮ 174 ብር ከ23 ሳንቲም ገዝቶ 177 ብር ከ72 ሳንቲም የኢትዮጵያ ንግድ ባንክ እየሸጠ ይገኛል። በተመሳሳይ መልኩ በጥቁር ገበያ 208 ብር ከ15 ሳንቲም ሲመነዘር 100 ዩሮ 2815 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ፓውንድ ስተርሊ የኢትዮጵያ ንግድ ባንክ ጭማሪ አድርጓል። አንድ ፓውንድ ስተርሊ 194 ብር ከ01 ሳንቲም ገዝቶ 197 ብር ከ89 ሳንቲም እየሸጠ ይገኛል። በተመሳሳይ መልኩ በጥቁር ገበያ 236 ብር ከ80 ሳንቲም ሲመነዘር 100 ፓውንድ ስተርሊ 23680 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። በምንዛሬ ደረጃ የዓለማችን ቁጥር አንድ የሆነችው የኩዌት ዲናር በኢትዮጵያ ንግድ ባንክ 481 ብር ከ10 ሳንቲም ገዝቶ 490 ብር ከ72 ሳንቲም እየሸጠ ይገኛል። በተመሳሳይ መልኩ በጥቁር ገበያ 590 ብር ከ30 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የሳውድ ሪያልን በኢትዮጵያ ንግድ ባንክ ስንመለከት 40 ብር ከ13 ሳንቲም ገዝቶ 40 ብር ከ93 ሳንቲም እየሸጠ ይገኛል። በጥቁር ገበያ ደግሞ ስንመለከት 47 ብር ከ10 ሳንቲም ሲመነዘር 100 የሳውዲ ሪያል 4710 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬት በኢትዮጵያ ንግድ ባንክ ስንመለከት አርባ ብር ከስና ስምንት ሳንቲም ገዝቶ አርባ አንድ ብር ከሰማንያ ሳንቲም እየሸጠ ይገኛል። በተመሳሳይ መልኩ በጥቁር ገበያ አርባ ስምንት ብር ከሀያ ዘጠኝ ሳንቲም ሲመነዘር አንድ መቶ የዱባይ ደርሃም አራት ሺ ስምንት መቶ ሀያ ዘጠኝ የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው እንግዲህ የስዊስ ፍራንክ ነው። በዛሬ ሁለት በኢትዮጵያ ንግድ ባንክ አንድ ስዊስ ፍራንክ 184 ብር 48 ሳንቲም ገዝቶ 188 ብር 17 ሳንቲም እየሸጠ ይገኛል። በተመሳሳይ መልኩ በጥቁር ገበያ 223 ብር ከ90 ሳንቲም ሲመነዘር 100 የስዊስ ፍራንክ 22390 ሲመነዘር ይውላል ማለት ነው። ሌላው በምንዛሪ ደረጃ የዓለማችን ቁጥር ሁለት የሆነችው የባህሪን ዲናር ናት። በዛሬው ዕለትም እንግዲህ በጥቁር ገበያ አንድ የባህሪን ዲናር 471 ብር ከ70 ሳንቲም ሲመነዘር 100 የባህሬን ዲናር 47170 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 118 ብር ከ89 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 18889 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ሁለት አንድ የካናዳ ዶላር 124 ብር ከ93 ሳንቲም ሲመነዘር 100 የካናዳ ዶላር 12493 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ሁለት አንድ የጆርዳን ዲናር 251 ብር ከ90 ሳንቲም ሲመነዘር 100 የጆርዳን ዲናር 25190 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር ሶስት የሆነችው የኦማር ሪያል ናት። በዛሬ ሁለትም አንድ የኦማር ሪያል 467 ብር ከ20 ሳንቲም ሲመነዘር 100 የኦማር ሪያል 46720 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬ ሁለት አንድ የቻይና ዩዋን 23 ብር ከ80 ሳንቲም ሲመነዘር 100 የቻይና ዩዋን 2380 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለትም አንድ የእስራኤል ሽቅል 51 ብር ከ50 ሳንቲም ሲመነዘር 100 የእስራኤል ሽቅል 5150 የኢትዮጵያ ብር ሲመነዘር እንደሚወለከ ከተለያዩ ዌብሳይት ድረገጽ ላይ በዚህ ሰዓት በዚህ ደቂቃ ያገኘነውን መረጃ ወደ እናንተ አድርሰናል ማለት ነው። እንግዲህ የብሔራዊ ባንክ አዳዲስ መመሪያዎች በየጊዜው ይወጣሉ። እነዚህ መመሪያዎች በጥቁር ገበያ ላይ ከፍተኛ የሆነ ለውጥን ያመጣል። ይህም እንግዲህ አንዱ እንደሚታወቀው ዶላርን ለጨረታ ማቅረብ ሲሆን ዶላር ለጨረታ በቀረበበት ማንግስት የጥቁር ገበያ ሃዋላ እጅግ በከፍተኛ ሁኔታ እንደሚዳከም በተለያዩ ጊዜ ተመልክተናል። ታዲያ በትላንትና ሁለት እንግዲህ በተለያዩ የዓለም ሀገራት ሆናችሁ ገንዘብን ወደ ሀገር ቤት እንድትልኩ ያለውን ሙሉ መግለጫ እንግዲህ በትላንትናው ቪዲዮ ላይ ሰርተናል። መለስ ብላችሁ መመልከት የምትችሉ ይሆናል እያልኩኝ ቪዲዮውን ላይክ ላይክ ሸርሸር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ እያልኩኝ ለዛሬ ያስኩላችሁ ዕለታዊ ምንዛሬ ዋጋ ተመነ በጥቁር ገበያ እንዲሁም በህጋዊ ባንኮችን ይመስላል ማለት ነው። እስከፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ረህመቱላህ